ሰላሙ አሌይኩም አርህምቱላህ በረካት ደና ተፈቆቸች ያስብድናቸው ደናቸጋዱ ላ አልሐምዱሊላህ ለተናላኖችን ላክርብ ስኪራ ዛሬ በአዲስ ቪዲዮ መቻለ ፍራሽ መጋረጃ፣ አንሶላ የምድ ነው ልብስ፣ ይሄ ደግሞ የሶፋ ልብስ ምናምን ይዤ እመጥቻለሁ ማለት ነው። እያንዳንዱ ዋጋ ዝርዝር ነግራችኋለሁ። ያለው አስመለጣችሁ። ይህ እንደምትመለከቱት መጋረጃ ነው። ይሄማታ ከዚህ ጀምሮ ይሄ እንዳለ ወጡን መጋረጃ ነው። ይሄ ደግሞ መፈራረሻ ልብስ ነው። መፈረሻ ልብስ ደግሞ ማሰራት ከፈለጋችሁ አንድ አይነት ከለር አለ፣ በትዕዛዝ ነው ማለት ነው። አንድ ከለር አለ። አሁን እንደምትመለከቱ ደግሞ ሁለተኛ ከለር አለ። በነገራችን ሳይ በትዕዛዝ ነው ሁሉም የሚሰራው ማለት ነው። ፕላስቲክ ምንጣፍ ከደረጃ አንድ ከደረጃ ሶስት አለ ደረጃ አንድ የምትመለከቱት ባለ ሳንቲሙ ነው። ልሙጥ ባለ ሳንቲሙ ነው። ይሄ የሱታ ባለ ሳንቲም ነው። ሜትር 370 ብር ነው። ይሄ ደሞ 350 ነው። ይሄም 350 ነው። ይሄም 350 ነው። ይሄ ደሞ 370 ነው። ይሄም ሶስት ከሰባ ነው። ይሄ በነጋሸ እንትን ዲዛይን ምናምን ያለው 350 ነው። ልሙጥ ደሞ በቀይም ከለር አለ በሁሉም ከለር እንዲህም ትመት ማሻአላህ፣ ሰጥ ያለ ነው። የጨለማው ሳይደርስ ማለት ሳይቀር ይህ ሁሉ አለ፣ ይሁላችሁ ቆይም። በነገራችን ላይ እቃስር ያለው ነ ውስጥ ማለት ነው። ይሄ ከለር አለ የፈለገችሁት ማለት ነው። ዋጋው ባለ ዲዛይኑ አንድ አይነት ነው። ባለ ልሙጡ ደግሞ አንድ አይነት ነው ማለት ነው። እዚህ እንደምንመጣት ያልጋ ፍራሽ አለ ሜትር ከሃምሳ ሜትር ከሃያ ቲክነሱ ባለ 24 ባለ ሃያም አለ ባማፎም ይላል። ይሄ ቲክነስ ማለት ይሄ ማለት ነው። ቲክነሱ ሃያ ቲክነስ ነው። 24 የሚባለው ደግሞ ይሄ ሰፊ ይሄ ማለት ነው። ይርቃል ማለት ነው። ያሳያል ያንዳንዱ ብርድ ልብስም አለ። ስንት ነጥብ ነው? ዘጠኝ ነጥብ አምስት ነው። ይሄ ብርድ ልብሱ ይኸውላችሁ ሜዲን ኮሪያ ነው፣ የውጭው ማለት ነው። ሜዲን ኢትዮጵያ አይደል የሚለው እኛ ጋር፣ ይሄ ደግሞ ኮሪያ ነው።

የአንዲት ትራስ ሶስት መቶ የፍራሽ ስ አንድ እሺ። ይሄም ዋጋው የመፈረሻው አንድ ነው፣ ዝሮው እነዚህ ኳሊቲዎች ብር ነው። የፍራሽ ትክነስ ብቻ የሚለየው ባለ ሀያው ትክነስ እና ባለ ሰባው ይሄን ይመስላል። እዚህም ደግሞ አማራጭ ካላል ሁለት አይነት አለ። ይሄ ደግሞ

ይህ አምስት ሜትር መጋረጃ ነው ስድስት ሺህ አምስት መቶ እነዚህ ባለቀለበት መጋረጃ ናቸው እነዚህማ ባለቀለበት መጋረጃ ነው እነዚህ ሁለት ሺህ አምስት መቶ በቃ እነዚህ አሉ መጋረጃዎች ቆንጆ ማለት ነው እነዚህ ደግሞ ምንጣፎች ናቸው ስንት ናቸው እነዚህ ሁለት ሺህ ብር እነዚህ እንትን የላቸው ማለት ነው ትንሽ ምናምን የላቸውም? አላቸው። ሁለት ሜትር በሜትር ተኩል እኮ ሳይዛቸው እንደዚህ ብቻ ናቸው። ሌላ ትንሽ ያላቸውም። ይህ ደግሞ ጨርቆ ይኸው፣ እዚህም አይደላችሁ እንደምትመለከቱት የአረብያ መጅልሱ በጣም በዚህ ዲዛይን የሚሰራው ፍራሹ ደግሞ በአንድ ሺህ ብር ነው ማለት ነው። ይሄ ማለት ነው ያው ትእዛዙ ሁላችሁ ኮንፈርት ደሞ እንደምትመለከቱ እዚህ ጋር ማለ እዚህ ጋር ማለ ይሄ ፍራሹ ወፋፍ ፍራሽ የሚባለው ነው። በዚህ ነው አንድ ሺህ ብር የተባለው ማለት ነው። ፍራሹ ስንት ነው አብዱ? ፍራሹ ፍራሽ ሁለት ሺህ ሦስት መቶ ብር ፍራሹ 2300 ብር ነው እንግዲህ በዚህ ማለት ነው። ይሄ ባለ 24 ነው። ይሄ ለመፈረሻ ማለት ነው። ይሄ ደሞ ዌልካም የእንትን የሽንት ቤት በር ላይ የሚደረግ ናቸው። ስንት ስንት ናቸው እነዚህ? 500 ብር ናቸው። ለበር ላይ ለሽንት ቤት የምትወጡት ምናምን የምትረገጡት በጣም ቆንጆ ናቸው። 400 ብር ነው ዌልካም ትላለች። እሺ ታ የስ ጀመረ ስራት ካለሬ የፈለጋችሁት አለ ፍራሽ ደግሞ እነዚህ ደግሞ አሉ እነዚህኞች ፍራሾች ሳ መፈረሻዎች

ከነ ፍራሹ ብቻ ተሰንጥቆ ለመፈረሻ ለመፈረሻ ግማሿ 2600 ብር። ይሄ እንግዲህ ቦንድጅ የሚባለው መፈረሻ ነው። ቦንድ ስራ እነዚህ ባለ ሁለት መቶ ናቸው። የትልቁ ሁለት ከሀምሳ ነው። የመፈረሻው ሁለት መቶ ሀምሳ ብር ነው። እንደዚያ ደግሞ ምናምን ሌላ ደግሞ አለ። ትልቅ ባለ ሶስት ከሀምሳ ጠቃጠቆ የሚባለው ይሄን ይመስላል። ማዘዝ ከፈለጋችሁ እዘዙ። ለበዓል ምናምን ተዋዘ ጫርገን እንሰራለን ማለት ነው። ስራ ጀምረናል። እንደ አዲስ ስራችን ተመልሰናል። መግዛት ለምትፈልጉ እዘዙ። ላይክ ሼር፣ ሰብስክራይብ አድርጉ። በታማኝ እናደርሳለን። በአካል መግዛታችሁ ደግሞ መግዛት ለምትፈልጉ ቦረና መካነ ሰላም አዲሱ የገበያ ማዕከል አብደራህማን ብላችሁ ትመጡት ይገኛል ማለት ነው። ይኸውላችሁ እንግዲህ የሀልጋ ምናምን ከፈለጋችሁ ደግሞ ይኸው ከደረጃ አንድ ትጀምራላችሁ። ከነዚህ ትላላችሁ። ይሄ ስንት ነው? እያንዳንዱ ንገረኝ። ይሄ ምንድን ነው ስሙ? ይሄኛው? ይሄ ዳብል ቦንድ ፋይበር ዳብል ቦንድ ነው።

ወዛ ጥግ ላይ ያሉት ደግሞ 9500። አዎ፣ እነዚህ ጥግ ላይ ያሉት ተሻለ ማለት ነው። አዎ፣ እነዚህ ሜትር ናቸው። እነዚህ ነው። ሰው ራ በጣም ይከብዳል ላባ አምስት መቶ ብር አንዱ ማለት ነው። ሁለቱ አንድ ሺህ ብር አብዛኛው ለመኝታ የሚሆነው ላባት ራስ ነው። ላባት ራስን ተመረጥ ይታረጉ ላንገት ለምናምን አይቆለም ማለት ነው። ላይክ ሼር፣ ሰብስክርብ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ስንት ይሄኛው 16000 ብር 9 ሜትር ከ20። እሱ ስንት ነው? 12500። ይህን ይመስላል ማለት ነው። ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። የምትፈልጉትን እንደዙ ጠይቁን፣ እናቀርብላችኋለን። እዘዙ፣ እናደርሳለን ላችኋለሁ። ባይ ባይ።